አንተ ልጅ ምንድን ነው የምታወራው? እኔ እንደ ሰማሁ ለሰው እንዳይሰማ ሉሪ እንደዚህ ነገር የሚያደርግ ይመስላል። ይኸውልህ አጉል ራስን እንደ ጻድቅ የምታየውን ነገር ብታቆም ይሻላል። መቼስ የአንገታ ብሉ ኪስ ውስጥ አይደል የተገኘ። አንድ ነገር አስረግጭ ልንገር አቢቲ፣ በጭራሽ ሉሪ እንደዚህ ነገር አያደርግም። ምናልባት እኛ ማናውቀው የሆነ ነገር ተፈጥሯል። እኛ ማናውቀው የሆነ ነገር ተፈጥሯል። በእርግጠኝነት ሉሪ ለባ ለማስባል እየሞከረ ያለ ሰው አለ። አራ አብርሽ፣ አታስቀኝ በእናት ማንቆይ። እንደዚህ ነገር የሚያደርግ እንግዲህ አብረን የምንሆናል። ግን እዚህ ከሚሰሩ ሰዎች ውስጥ አንድ ሰው ሌባ ማስባል እየሞከረ ሰው አለ። ይሄ እኮ በጣም ግልጽ የሆነ ነገር እኮ ነው። መጨረሻውን አብረን ብናይሻል። እንግዲህ መጨረሻውን በትዕግስት መጠበቅ ነው። በጣም እንደምን ያለሽ? እኔ አመሰግናለሁ። በጣም እንደ እሩት እኮ በስኳር እንደማጠጣ ነግራኝ ነበር እኔ አይጠጣም እኮ ግን ሻይ ከመጠጣቱ በፊት ለእኔ ቀርቶልኝ ልኝ ስኳር አድርጎ ስለሚሰጠኝ ነው አይደል? እንደ ሉሌ ሉሌ ስትነግራኝ አንተ ለመቆጠም ነበር የጓጉት። እንደ ስላንቺስ ብትይ ሁሌ እኮ ነው ቤት ስሄድ የምነግረው። ብታይ አስታውቂኝ ያለ እንዴት እንደሚጨቀጭቀኝ አይደል? እን የምር እኔ ትፈልግ ነበር አዎ ሩቱ ሌስ ላንቺ ስለምታወራ እኔም አንቺ መታወቅ ፈልግ ነበር። አረ እንኳንም መተሽ ተዋወቅሹ እንጂ በእንቅልፍ ልቡ ራሱ ትመጭበት ነበር አደል እንዴ። አረ ይህን ያክል መታወቅ ፈልጉ እንዴ? በደንብ እንጂ። አንተ ምን ይዘጋ ጭቅጭቅ ልገለኛል ነበር እንዴ? ንገራት እንጂ። አዎ ሩቱ ሌስ ላንቺ ስለምትነግረኝ አንቺ መታወቅ ነው ፈልግ ነበር። በእውነት እርታ ይውቃም ነው ማምሰግ ነው ቢዚዬ። እኔ እኮ ምንም የዋሸሁት ነገር የለም። አንቺ ጥሩና ቆንጂዬ ልጅ ነሽ አደል እንዴ ሉሌ ቆንጆ ልጅ ነሽ እንጂ። እንዴ ይሄን ያክል ቆንጆ ነኝ እንዴ? እንዴ በጣም እንጂ። በሉ እንግዲህ እናንተም ለመታወቅ በጣም ረዥም ጊዜ ፈሽቶባቸዋል። ዛሬ በደምብ አውሩ። እኔ ቀደም ብዬ ወደ ስራ ልግባእና አንዳንድ ነገሮችን ላስተካከል ሻ ሁ እንደዚሁ ይሻላል ሉሌ፣ አደራሽን በዚህ እንዳታስደብራት አጫውታል። በሉ ደህና ሆኖ

አይ እኔማ እኮ እንገናኝ ልል ነበር ያው አሁን ሳይሆን በተለመደው ቦታና በተለመደው ሰዓታችን እሺ ያለህበት ቦታ ለማውራት አይመችም መሰለኝ አዎ እንደዛ ነገር እሺ በቃ አረብሽ ወደ ስራ ተመለስ ደህና ዋል በኋላ እንገናኛለን እሺ ቻው በቃ በጣም ይቅርታሽ ግዴታ ማንሳት የነበረብኝ ስልክ ስለነበረ ኧረ ችግር የለውም ደሞ እኮ ባታነሳላት ይደብራት ይችላል ያውም ከሴት ልጅ ጋር ነክ ማንንት የሚደብራት ፍቅረኛ ሆናታ? እሷን አይደለ ያወራ? አረ ፍቅረኛ የለኝም። አረ እንዴት እስካሁን አንተን የምሰለቀ ቆንጆ ዝም አሉክ? አረ ለምን ሎሌ እጆች በጣም ስላሳ ናቸው። የመኪና ጣቢጃ አይመስልም። ሮዚ አንዴ ላስረዳሽ፣ አንቺ እንደምታስቢው አይደለም። ሉሊ ሮዚ ስሚ፣ ልጅቷ የእህቴ አለቃ ልጅ ነች። እጅ ላፊያጅ ውስጥ የሚሰራ ሰው አይመስልም ብላ ነው እጄ ነው የያዘችው እንጂ እሷ ራሱ ምንም የምታውቀው ነገር የለም። ምንም የተፈጠረው ነገር፣ አንቺ እንደምታስቢው አይደለም። ሉሊ ምን ማመን አልቻሉ። ሮዚ የነገርኩሻ አደለ እንዴ? አንቺ እንደምታስቢው አይደለም።

እሺ በቃ፣ አሁን አንተም ተመለስ እኔም ወደ ስራ ቦታ ልሂድ። ግን አንቺ የሆነ ነገር ልትጠቀሚ ነበር እንዴ መጣሽ? እኔም ስራ ከመግባቴ በፊት እንዲያነቃኝ የሆነ ነገር ውሰድ ብዬ ነበር። አሁን በደንብ ለቅቻ አለሁ። እኔ ግን የሆነ ነገር ብትሲ ደስ ይለኝ ነበረ። አይ ችግር የለም፣ በኋላ እንገናኛለን። እሺ እዛው የተለመደው ቦታ እንገናኛለን። እሺ ሮዝ፣ ቅድም ስደውልኝ ስራ ቦታ ነኝ አልኩሽ እኮ አንተ እኔን ለማዋሸት በጣም በቂ ምክንያት አለህ። ማስረዳት አይጠበቅብህም፣ ተረድቻለሁ። ታውቂያለሽ አይደለ? እንደምታፈቅረኝም በጣም አውቃለሁ። እና ደሞ እስከምንገናኝ ድረስ እንደምናፍቅህም አውቃለሁ። ቻው፣ በቃ ደና ወይ። ሉሌ ራስህን ተጠብቅ፣ ደግሞ አንዱ መኪና ገጭቶ ጉድ እንዳታረገኝ። ለልጆቼ የልጆቼን አባት ከነ ሙሉ አካሉ ነው ማስተላለፍ ፈልገው፣ እና ደግሞ ልጆቼ አባዬ እግር እና እጅ እንዳይሉኝ። ምን እንደምመኝ ታውቃለህ? እኔን አግብተሽ ለሁሉም እንደምትወጂኝ በነፃነት መናገር እሺ እ በቃ ቻው። በጣም ችግር የለውም ግን ምንድን ነው የተፈጠረ? ነገር አለ ግዴታ ሞራት የነበረብኝ ስለነበረ ነው። እነዛ ከሆነ እንኳን ችግር የለውም። ትንሽ ብንቆይና ትንሽ ብንጫወት ደስ ይለኝ ነበር፣ ግን ግዴታና ማገስ አለብኝ። እሺ በቃ። አዎ ያው በሚለው እየሰራ ነው። በጣም ደስ ይላል። በወጣትነት መስራት የመሰለ ነገር የለም። ልክ ነሽ ሮሚ። እና ሻይ ቡና ምን ይምጣልሽ? አይ ምንም አያስፈልግም። አሁን ነው ከቤት የመጣሁት። እዚህ ድረስ መጥተሽ ማሮምዬ በባዶ አትመለሽም ወይ ሻይ ወይ ቡና አብቲ አሁን እኔ እናንተን ተሳቀቀን ቢላሉ ቤቴ በልቼ ጠጥቼ ስለመጣሁ ነው። አሁን ይልቅ ሉሊት ሄዶ ነው? የለም እዚህ እሱ እንደፈለገ ሲመቹ አይደል ሮሚ ዛሬ ኬት ተገኘሽ? ካለውበት ነዋ። እናንተ እንደሆናችሁ መታችሁ ሰዋት ጠይቁ፣ ይሁን እኔ ልጠይቃችሁ ብዬ መጣሁ። በዚህ ስልክ ነሽ ሮሚ። ያው ወደዚህ ወደዛ ስንልኩ ሰዓትም አልበቃለም። አይ እንዲሁ ልቀልዳችሁ ብዬ ነው። እና ሮሚ ሻይ ቡና ምን ይምጣ ታዲያ? አይ ምንም አልወስድም፣ አሁን ነው ቤት ቆይቼ መጣሁት ይልቅ ዛሬ አንዳንድ ነገር ላወራችሁ ብዬ ነው የመጣሁት። እሺ ሮሚ፣ ምንድን ነው ምንድን ነው? ሮሚ፣ የተፈጠረ ችግር አለ እንዴ? እናንተ ከሮዛ ጋር አንድ ትምህርት ቤት፣ አንድ ሰፈር ያደጋችሁና ክፉና ደጉን አብራችሁ ያሳለፋችሁ ሰዎች ናቸው፣ እና ለሷ ከእናንተ ውጭ ማንም የሚቀርብ ሰው የለም። አዎ ልክ ነሽ ሮሚ። እንግዲህ ይሄን ነገር የምነግረው ለእናንተ ነው። የሮዛ አንዳንድ ባህሪዎች በጣም ግራ እያጋባኝ ነው። ቆይ ሮዛ ፍቅረኛ ይዛለች እንዴ? አረ አልያዘችም። ብትይዝም እኮ እኛ እንሰማለን። ልዑል፣ ስለዚህ ጉዳይ የምታውቀው ነገር አለ? አረ ምንም አውቀው ነገር የለም። እርግጠኛ ነህ አይደል? አዎ እርግጠኛ ነኝ። ግን አንቺ ለምን ጠየቅሽ? አይ እንዲሁ ለማወቅ ነው። ያው ሮዛ ለሁላችሁ እህታችሁ ነች እና እንድትጠብቋት አደራ አላችሁ ነው። እሺ አይ እንዲሁ ልንገራችሁ ብዬ ነው እንጂ ይጠፋችኋል ብዬ አይደለም። ሮዛ ጋር አንድ ላይ አድጋችሁ አፈር ፈሽታችሁ፣ ስቃችሁ፣ ተጫውታችሁ ያደጋችሁ ወንድሞቿ ናቸው። ስለዚህ ከእናንተ ውጭ ለሷ የሚቀርባት ማንም ሰው የለም። ቆይ ግን ሎሌ አሁን ምን ልታረግ ነው? እኔ እንጃ፣ ግን የሆነት በጣም ነው የጨነቀኝ። እኔ ሎሌ ከመጀመሪያ ጀምሮ ይሄ ነገር አላማረኝ። አይቷል፣ ግን አወራሩ አብረን አይደለም እንዲያወራችሁ። ሁኔታውን አይቶ እኮ መገመት አይከብደም። ሮሚ ግን የሆነ ነገር የጠረጠረች አልመሰላችሁ? ሎሌ ትንሽ ግን ጠንቀቅ ማለት ያለብ ይመስለኛል። ይሄን ነገር ግን የግድ ብንጠነቀቅ ይሻላል፣ አለበለዚያ ግን ጉድ ነው። ምኖ ሉሌ፣ ግን ከሮዚ የጀመርከውን ነገር ግን በደንብ አስበህበታል። ማለት ምን ይህን ጥያቄ ነው። ቆይ ምን ያህል ርቀት ትሄድበታለህ? ይኸውልህ ይሄ ነገር እኮ በጣም ግልጽ ነው፣ የጊዜ ጉዳይ ነው እንጂ እኔና ሮዚ ተጋብተን ልጅ መወልዳችን የማይቀር ነገር ነው። አቶ ሉል አስቀንታህኝም ናፍቃህኝም ይሆናል፣ አረናት ይደርሻል። ብቻ ይሄ እየመጣው ነው እያልክ የምታረፍደው ነገር ለምዶ ባህር ፈደህ አንዱ እንዲወስደኝ ነው። እሺ የምፈራው ማን አባቱ ነው? አንቺን ከኔ የሚወስድሽ አንዱ ቀን የሰጠው አፍቃሪ ነዋ። የምን ቀን? ይሄው እኔ ላንተ ቀኔ ሰጥቼ ቁጭ ብዬ እየጠበቅኩ ነው። አንተ ካረፈርክ፣ ከአንዱ ቀን የሰጠው ባለ ቀን መቀማቱ አይቀርም። ለማንኛውም ግን ምንም ማንንም ቢመጣ አንቺን ከኔ መውሰድ አቅም የለውም። እስኪ እናያለን። ለማንኛውም የተለመደው ቦታ ቁጭ ብዬ እየጠበቅኩ ነው። እሺ፣ በቃ መጣውልሽ። ምንድን ነው እንዲዘርግት ብሎ መተኛት? ማን እንዲወስድሽ ነው? መንገድ መንገድ እያዩ አንተ መጠበቅ ይሰለችኝ። ፈጣሪ ከሰማይ እንዲወርደህ እየጸለይኩ ነበር። ከሰማይም ሆነ ከምድር ዋናው አጠገብ መሆን ነው። ሮዝ ወይዬ በጣም ይቅርታ። ለምን ሆነ ይቅርታ ምታይቀኝ? ዛሬ አንድ ጥሩ ያለውን ነገር አድርጊያለሁ። ምንድን ነው ምን አድርገ ነው ይቅርታ የምትጠይቀኝ? እስቲ ጉዴ ልስማ። ፍቅረኛ የለኝም አልኩኝ። ለዚህ ነው እንደ ቅርታ የጠየከኝ? አሁ እንዲሁም በጣም ትልቅ ነገር ነው ያደረግከው። ይሄን የሚያህል ጥፋታ ጥፍታ ማ በቀላሉ አንፋታም ሮዝ። እኔ እኮ የቀልድኩኝ አለ የቀለድኩሽ ነው። ቆይ ምን ችግር አለ? እኔንም ኮ ስጠይቁኝ ፍቅረኛ የለኝም ነው ግን ደግሞ ያ ጥፋት አይደለም። ሮዝ ወይዬ ሉሊ፣ ታውቂያለሽ አንቺ ና ግብቼ ከአንቺ ጋር እንደ ቤት እስከምኖር በጣም ሊጓጓት አውቃለሁ። ግን የጊዜ ጉዳይ ነው እንጂ መሆኑ አይቀርም። ቢሆንም ግን በጣም ጓጉቻለሁ። ግን ደግሞ አላስችላለ ሽሉል የምትነግረኝ ነገር አለሁ። እየጠበቅኩ ቆይ። አንዴ እናቴ እኔን አስረዳሽ። አንድ ጊዜ ብቻ አንቺ አፍሽን ዝጊ ሮሚ። አንተ ቆሻሻ፣ የእኔን ስም ለመጥራት ድፍረት አገኘ? ሮሚ ምንም ነገር ብት ይልክነሽ በቃ፣ ዝም በል። ምንም ነገር እንዳታወራ እነግርሃለሁ። ቆይ አንተ ግን ምን አይነት ባለጌብቶ እንደሆነ እንደዚህ የምታደርገው ጊዜ ብቻ አላስረዳሽ። ዝም ብላንቺ ከዚህ በኋላ በዚህ አፍሽ ማየብልሽ እንዳትጠሪ። እንዳንቺ አይነት ልጅ የለችም። አንተ ደግሞ ከዚህ በኋላ አይደለም የልጅ አጠገብ መድረስ አጠገቧ እንኳ ብታልፍ ምን ላደርግ እንደሚችል መገመት አችልም። ስሚ አንቺ እሱን አግኝተሽ የእኔም ቤት እንዳትረብጭ። ከእኔ ማንም ጎረምሳ ከበለጠብሽ አምርሽ ሜት ትችላለሽ።